አሰላሙ አለይኩም ወራህመቱላሂ በረካቱ። ውድ የተከበራችሁ የኦሳማቸል ቤተሰቦች ሰላም እንደምን አላችሁ? አለን። ዛሬ እንግዲህ ድምቅ ብለን በተዛችን መሰረት የሰራነው ሀልጋ ነው ወደ እናንተ ይዤ የመጣሁት። ቪዲዮው እንደምትወዱት ተስፋ አድርጋለሁ። ላይክ ላይክ በማድረግ ጀምሩት። እንግዲህ ሁለት ሜትር ከሃምሳ የሆነ እጅግ ዘመናዊ የሆነ ሀልጋ ነው ይዤ የመጣሁት። እንደምታዩት ፍላት ቀለል ያለች እና በጣም ተምር ነጭ ከለር እና ጥቁር የተቀባች በጣም በውብ ነገር የተሰራች ናት። በመቀጠል ደግሞ ሜትር ከ50 እንደምታዩ እና ማራኪ የሆነ ሀልጋን ይዤላቸው የመጣሁት እና ደግሞ ሁለት ቲቪ ስታንድ የቴሌቪዥን ማስቀመጫ ፍላት አሪፍ አሪፍ የሚባሉ ይዤ መጥቻለሁ። እስከ ቢሮ ፍጻሜ አብራችሁን ሁኑ ነው ለቻናላችን አዲስ ኮናችሁ ሰብስክራይብ በማድረግ ቢሮውን ጀምሩት። እንግዲህ ይሄ ውብና ማራኪ የሆነ ሀልጋ እንደምታዩ ሁለት ከጎንና ከጎን ስኮት ላይት ያለው የራሱ መብራት ያለው ውብና እጅግ ዘመናዊ የሆነ ሀልጋ ነው። ወደ እናንተ እየመጣሁት ይህም ሀልጋ እንግዲህ ለሙሽራ ነው የሰራ ነው። ለወንድሟ ነበረ፣ ወንድሟ ሙሽራ ነበር። እጅግ ዘመናዊ አድርገን ሰርተን ላታል። እንግዲህ ይሄ ሀልጋ ምንም እንከን የሌለው ወይም ደግሞ ምንም ነገር የሚወጣለት የሌለው በጣም ከበፊቱ ተሻሽሎ የተሰራ ሀልጋ ነው። እንደምታዩት እዛው ራስጌው ላይ መብራት አለው። እንደዚህ ማጥፋት ማብራት እንችላለን። አንዱን ለብቻ በዚህ መልኩ እናበራለን እናጠፋለን። እዛው ላይ ደግሞ ሞባይሎን ቻርጀር ማድረግ እንዲችሉ ተደርጎ ነው የሰራ ነው። እንግዲህ ከሀልጋው ላይ መውረድ የለም ማለት ነው። እዛው ላይ ነው ሁሉን ነገር የምጨርሱት። ለሻወር ብቻ ነው እንግዲህ ሀልጋው ላይ የምወርዱት። በዚህኛውን በኩል እንግዲህ ራሱን የቻለ ማብሪያና ማጥፊያ ያለው እንግዲህ እንደምታዩት እጅግ ዘመናዊ የሆነ አልጋ ነው። የፈለጋችሁትን አብርታችሁ የፈለጋችሁትን ማጥፋት እንድችሉ ተደርጎ የተሰራው እናንተም እንግዲህ ይህን ዋጋውን ነገርን እያላችሁ ልትሆን ትችላላችሁ። ይሄን አልጋ ማስከፈልጋችሁ ታች ላይ ያለውን ስልክ በመጠቀም እኛ ጋር መደወል ትችላላችሁ። 24 ሰዓት ኦንላይን ታገኙናላችሁ። በቴሌግራም በዋትሳፕ፣ በኢሞ እኛም ማናገር ትችላላችሁ። ለወዳጅ ዘመዶ ሰርፕራይዝ ማድረግ ትችላላችሁ። እኛ በታማኝነት ያላችሁ በቦታ የምናደርስ ይሆናል። እንግዲህ ይሄ አልጋ እንደምታዩት በዚህ መልኩ የመኪና ቀለም እንደዚህ ፍክት አድርገን ነጭ ቀለም ቀብተነዋል። ብዙ የከለር አማራጮች ስላለው እናንተ የፈለጋችሁትን ከለር መርጣችሁ ማሰራት ትችላላችሁ። ወደ ራስ ጌው ስገባ ደግሞ እንግዲህ በዚህ መልኩ ነጭ እና ወርቃማ በጣም እጅግ የሚያምሩ የሚያብረቀርቅ ከለር የቀባ ነው ፣ እንደምታዩት በጣም የሚያምር ነው። በጣም ነው የወደድኩት። እኔም ለእናንተም እንግዲህ ማሰራት ከፈለጋችሁ ይህን ሀልጋ እንድታሰሩ አመርጥላችኋለሁኝ። በጣም ምርጥ ነው። እንግዲህ ብዙ ይህን የሚመስል በስፖንጅ የተሰሩ ወይም ደግሞ በሌዘር በጨርቅ የሚሰራ አለ። እሱ ብዙ ጊዜ ከለሩን ለመቀየር በጣም አስቸጋሪ ነው የሚሆነው። እንግዲህ ይህን አልጋ እንደምታዩት፣ በጣም የሚያምር በጣው ላይ የተሰራ ነው ቀለሙንም እንደምታዩት በጣም ብዙ የመኪና ቀለም የወጣበት ሲሆን እንዲያብረቀርቅ ተደርጎ የተሰራ እንግዲህ ብዙ የብዙ አመት ዋስትና ያለው ሀልጋ ነው። በጣም እጅግ ዘመናዊ ነው። ደግሜ እነግራችኋለሁኝ። በጣም የሚያምር ነው። ቲቪስታንዱ እንደምታዩት ውስጡ ላይ የራሱ ማች ተደርጎ የተሰራለት ሲሆን እንግዲህ ዋጋውን ሁሉንም አንድ ላይ መጨረሻ ላይ የምነግራቸው ይሆናል። ማንኛውንም እቃ እንግዲህ እኔ ማናገር ስላላችሁ ቴሌግራም ላይ፣ ኢሞ፣ ዋትስአፕ ላይ ፎቶ በመላክ እኛም ዲዛይን አስመርጣችሁ ማሰራት ትችላላችሁ። ኦሳም ፈርኒቸር ይለያል የምንለው በምክንያት ነው። እንግዲህ እንደዚህ ውብና ማራኪ የሆኑ የተዋቡ እቃዎችን እየሰራ እንገኛለን። እናንተም እንግዲህ ደውላችሁ ማናገር ብቻ ነው። አልጋ አለ፣ ቁምሳጥን፣ ኪችን ካቢኔት፣ ቡፌ፣ ሶፋ፣ መጅሊስ እኛ ላይ ደውሉልን። እንደዚህ ያማረ እቃ የምንሰራላችሁ የምንሰራላቸው ይሆናል። እቺ ደግሞ ቀለል ያለች ፈላት አልጋ ነው። ዋጋውም ቀለል ያለ ነው። በጣም የሚያምር በቃ ምንም ብዙ ወጪ የሌለው በጣም ጽድት ተደርጋ የተሰራይ ቀለሙንም እንደምታዩ በስነ ስርዓት የተቀባ እጅግ ዘመናዊ የሆነ ሀልጋ ነው። ይህኛውንም እንግዲህ እንደምታዩት በጣም ውብ እና ማራኪ የሆነ ሀልጋ ነው። ወደ ዋጋው የሚገባላችሁ ይሆናል። እንግዲህ የዚህ ዋጋ እንደምታዩት በጣም የሚያምርና ውብና ማራኪ ነው። ዋጋውን ከመንገሬ በፊት በተመሳሳይ ምርት እንዳትሸወዱ እላችኋለሁኝ። አንድ ነገር ማወቅ ያለባችሁ አንድ እቃ በጨመረ ቁጥር ለምን ጨመረ የሚለውን እና በቀነሰ ቁጥር ለምን ቀነሰ የሚለውን ማወቅ አለባችሁ። ማቴሪያሉ አሪፍ በሆነ ቁጥር ዋጋው ይጨምራል። እንግዲህ ማቴሪያሉ ጥራት ባነሰ ቁጥር ደግሞ እንደዚሁ ዋጋው የሚያንስ ይሆናል። እንግዲህ ይህንን በጣም ውብና ማራኪ አድርገን እዚህ ሀገር የተሰራ በማይመስል መልኩ ነው የተሰራ ነው ጽድት አድርገን አይናችሁም ማየት ይችላል። እናንተም መፍረድ ይችላላችሁ። በጣም ውብና ማራኪ አድርገን እየሰራ ነው። የዚህ ዋጋ እንግዲህ በአስተያየት ነው እየሰራ ነው የምንገኘው የዚህ ዋጋው አርባ ሺህ ብር ነው አሁን ላይ እየሰራ ነው የምንገኘው። አሁን ወቅታዊ ዋጋው አርባ ሺህ ብር ነው። እናንተም እንግዲህ ማዘዝ ይችላላችሁ። ወደዚህ ደግሞ ስገባ ይሄ ቀለል ያለ ፍላት ነው። ባለአንድ ኮሜዲ ነው ሀያ አምስት ሺህ ብር ነው አሁን ላይ ዋጋው። አሁናዊ ዋጋው እንግዲህ ሀያ አምስት ሺህ ብር ነው። ሁለት ኮሜዲ ነው ከሆነ ደግሞ ሀያ ሰባት ሺህ ብር ነው። ይሄ ውብ እና ማራኪ የሆነ ለመዘርጋት አልተመቸንም። በጣም እጅግ ዘመናዊ የሆነች ሀልጋ ናት በጣም የምታምር የሆነች ናት። እንግዲህ ከጎኑም እንደምታዩት የቴሌቪዥን ማስቀመጫ አለ። ሜትር፣ ሁለት ሜትር ከሃያ የተለያዩ ሳይዝ ያላቸው አሉ። የዚህ ዋጋ ደግሞ 17500 ብር ነው። እንግዲህ በጣም እጅግ ዘመናዊ የሆነች ቲቪ ስታንድ ናት። በጣም የትም ያልተሰራች ምርጥ የሆነች እቃ ናት። እቺ ደግሞ ወደጎን መንሸራተት የምችል ለጠባብ ቤት የሚሆን ነው የዚች ዋጋዋ ደግሞ አስራ ሁለት ሺህ ብር ነው። አሁንም እንግዲህ በመቀጠል ይህንኑ ቲቪስታንድ የማሳያችሁ ይሆናል። እንግዲህ እንደምታዩት በጣም ውብና ማራኪ እጅግ ዘመናዊ የሆነ የቴሌቪዥን ማስቀመጫ ነው። ከኋላው የራሱ የቴሌቪዥን ማስቀመጫ አለው። እንደምታዩት ከፈለጋችሁ ልጆች እንዳይጥሉት እዛ ላይ ማሰር ይቻላል። ይሄ እንግዲህ ለየት የሚያደርገው ለብቻ መነቃቀል ይችላል፣ ለየብቻ ሁሉንም ተለያይቶ ነው በትራንስፖርትም ሲሄድ እንዳይጎዳ ተደርጎ ነው የተሰራው። በጣም እንደምትወዱት ተስፋ አረጋለሁኝ። እንግዲህ እየከፋፈትኩኝ ሁሉንም ማሳየች ይሆናል። እያነሳሁት እንዴት እንደሆነ ማሳየች ይሆናል። እንደምታዩት መሳቢያው ለብቻ፣ በሩንም ከላይ ያለው ለብቻ የሚነሳ ነው። ቤት ውስጥም ሴቶች እንግዲህ ለማጽዳት የማይቸገሩ ተደርጎ ነው የተሰራው። እንደምታዩት በጣም የሚያምር ነው። የተለያዩ ከለር አለው። የከለር አማራጭ ስላለው እናንተ ከለሩን በፈለጋችሁበት ማድረግ ትችላላችሁ። ሁሉንም አሁን እየከፈትኩኝ የማሳያችሁ ይሆናል። እስከ ቢሮ ፍጻሜ አብራችሁን ሆኑ። አሁንም አብራችሁን ስለሆናላችሁ ከልብ እናመሰግናለን። እንግዲህ ይሄንን እንደምታዩት ውስጥም በጣም የሚያምር ነው። እንግዲህ በራሱ በፋብሪካ የተቀባ ቀለም ነው። እንደምታዩት ላምሌት የሚባል ራሱን የቻለ ቀለም ነው። እኛ ምንም የምንቀባው ነገር የለም። ቀለሙን ብቻ የበሩን ነው የቀባ ነው። እንደምታዩት ማንሳት ይቻላል። በዚህ መልኩ ከላይ ያለውን አሁን እንዳነሳሁት በዚህ መልኩ መመለስ እንችላለን። ሁሉንም እንደዚሁ የሚነሳ ነው። እንደምታዩት መሳቢያዋን በጣም ጽድት ተደርጋ የተሰራ አይነት በጣም የምታምር ከውጭ የመጣ እስከሚመስል ድረስ ነው። እንግዲህ በዚህ ውብ አድርገን እየሰራ ነው። እናንተም እንግዲህ ቪዲዮን ላይክ ላይክ ላይክ ላይክ እያደረጋችሁት እንዲሁም ደግሞ ሼር ማድረግ የደረሳችሁ ሼር እያደረጋችሁልን ቪዲዮ እዩልን። እንግዲህ ይህንን በጣም የሚያምር የቴሌቪዥን ማስቀመጫ ማዘዝ ትችላላችሁ። ሀሳብ አስተያየት ካላችሁ ደግሞ ታች ላይ ማስቀመጣችሁን እንዳትረሱ። እኛ ጋር እንግዲህ ሀልጋ ቁምሳጥን፣ ኪኪን፣ ቡፌ፣ መጅሊስ የተለያዩ የፈርኒቸር ውጤቶችን ከኛ የምታገኙ ይሆናል። በመቀጠል ደግሞ ባለ ሶስት ተከፋች በላምሌት የተሰራ በጣም ውብና ማራኪ የሆነ ቁምሳጥን አለ። በተደራቢ፣ ያለ ተደራቢ የተለያዩ ቁምሳጥኖች አሉ። እነሱን የምናይ ይሆናል።